ምን አባቴ የሊዮን በእግዚአብሔር ይምር። ሰላም ሰላም ውዶች እንደናችሁ ደናናችሁ ወይ ባላችሁበት በቦታ ሰላማችሁ ብዛ። እኔ ዳና ናኝ እግዚአብሔር ይመስገን። ዛሬ ማሄ በጣም ማስለቀሰችኝ። ጌታ ሄሚን ቲታሊ ቴድኖ ምናምን እንደነው አያችሁት። ሄሚን የሚረዳው ሰው ከማሄ ውጭ ማንም የለም በእውነት ምን አይነት እንትን ውስጥ እንዳለች ምን አይነት ስሜት ውስጥ እንዳለች አላወቀች ማለት ማቆ ሰው የለም፣ ከማሂ ውጪ የኔ እናት በእውነት ምን አባት የሊሆን የልሽ የምር እንዛሬ ግን አስለቀሰችኝ። የምር ነው የምላችሁት። ብቻ እያለቀስኩ ነው ቪዲዮን ጨረስኩት ማለት ነው። ይ ወይኔ ግን ከጎኗ አሁን ግን ብቻ አንቺም ቴቴሽ ነገሌት መጪ ነው ምናምን ዱባይ እና ብቻ እግዚአብሔር ከሷ ጋር ይሁን። እኔ ምንም ሌላ አልችልም። የአንቺ ፊትም ደግሞ እግዚአብሔር ይቅደም። የምር ነው እንዲህ አይነት ጓደኛ ያብዛልን ብዬ ነው ማስበው። አያችሁት? ከካሜራ ጀርባ እኮ ብዙ ነገር እየተፈጠረ ነው ያለው። ቤተሰቦች እነ ሱሲ ጋር እነ ዳኒ ምናምን እንደዛ ለማለት እንደመጡ አይታችሁት፣ እና ማለት እንጃ ታውቃላችሁ፣ ብዙ ነገር ብዙ ነገሮች እየተፈጠረ ነው ያለው ማለት ነው። ይሄ ነገር ግን ብሩክ ምን አይነት ቀይ እንደሆነ ምን እንደሆነ ነክቶ ለፕራንክ ብሎ የተጠራው ነገር ዛሬ ደግሞ በጣም ትልቅ ነገር ተፈጥሯል። ህይወት ላይ የምር በጣም ነው የምከብደው። ብቻ አላቅም። ማለት ማሄም ልትጂ ነው ሄምየ ከዚህ በፊት ራሱ ቺ አስመሳይ ጓደኛ የነበረች እሷም ቴዳ ሄዳ ነበረች። አንቺ ደግሞ አሁን ምርጥ ጓደኛ፣ ምርጥ እህቴ የሆንሽ ልጅ ቲቴሽ ልትጂ ነው። ብቻ የእሷን የሚረዳው ሰው ይኖር እኔ አላቅም። እንደ አንቺ የሚረዳት ሰው ይኖራል ብዬ በፍጹም አላስብም። ባለፈው እንደ የታመመች ጊዜ እንደ እናት ሆነሽ የምር ነው፣ እንደ እናት ሆነሽ ነው እኮ ያስተማምሽው የኔ እናት። አሁን የሆነ ነገር ቢፈጠር ዝማና አላት፣ የምር የሆነ ነገር ላይ ብትሆን ዝማና አላት። እግዚአብሔር ቤተሰቦች ይቅርታ ስሜታ ወይኝ ነው ቪዲዮ ይህን ማለት ድምጽ ያስቀባው አሎትና በጣም ይቅርታ የምር ነው ምላችሁ። ላይሚያን እኔ እንጃ። ህይወት ላይ ሁለት ነገር አለ። ጎደኛ ያስፈልጋል፣ ታውቃላችሁ። የልቤን የሚያውቅ እንደ እናት የምትሆን ጎደኛ ታስፈልጋለች። ስትከፉ፣ ሲደብራችሁ የውስጣችሁን የምትነግሩት ወንዶች ወንድ ጎደኛ ይኖር ይችላል። ለወንድ ጎደኛ መነግረውና ማነግረው ነገር የውስጤን ምስጢር የምትነግረው ወንዶች አሉ። ግን ከወንድ በላይ የምትሆነው እንደ እህቴ የሆነች አሁን እኔ እንጃ ማን ከጎኗ ይሆናል? ማን ይሆን? ሄሚ ጋ የሚመጣው ሰው ሁሉ ሄሚ የሚጎዳው ሰው ነው እንጂ የሚጠቅም ሰው አይደለም። ሮዚ ባለፈው ጓደኛ ሆና መጣ። ሌላ ነገር ነው ይዛ የመጣችው ማለት ነው። ጎደኛ ሆና ማለት ነው፣ ሄሚን ለመውጋት ሄሚ ጉርጓድ እየቆፈረች ጀርባ ላይ ማዬ። ብቻ ቶሎ ብለሽ ተመልሰሽ ከሄሚ ጎን ከሄሚ ጎን ቢቶኝ ደስ ይለኛል። የምር ብቻ ያሰብሽ ሁሉ ይሳካልሽ። እኔ እናት ሄሚ የውስጧን የሚያውቀው እግዚአብሔር ያቃል። ሄሚ እና ብሩክ ማለም ደግሞ እግዚአብሔር ይግባ አላቅም የምር ይሄምን፣ የውስጥን የምታውቂው አንቺ ነሽ። ጎሃ ጎኗ ላይ የምትኙ አንቺ ባለፎ። ለማንም አልነገርም ያለችው ምስጥር ምናምን እንደዛ ታውቃላችሁ። የታመመችው ጊዜ ለማየ ነው ኮ የነገረችው። ምክንያቱም ለምን ምስጥሯ የምትነገር ሴት ስለሆነች፣ ምክንያቱም ስለምትወድ ሴት ስለሆነች። አሁን ለማን ትነግራለች? የምር ለማን ነው ጎኗ ላይ የሚሆነው? ብቻ አላቅም የምር አላቅም። በጣም ስሜት አጎኝ ያለው በጣም በጣም ማለት ነው ቤተሰቦች። አንጀቴ ነው የበለችኝ ጌታን አንጀቴ ነው የበለችኝ የኔዋ አላቅምና፣ እና እግዚአብሔር ያለ ይሆናል እና ሄሜንም ብሮኬንም እግዚአብሔር ያስታርቃል ብዬ አስባለሁ። እና አያቸው እኔ እንጂ እነሱ ወስኖ እና ለማላየት ነው ማላ የገቡት። እና ታኔ ምናምን እንደዛ ይህንን ግን ቡሩክና ሄሜ እያወቁ አይደለም የሚያሳዩት ነገር ሁሉ ሁነት ነው ብሎ ነው የሚቀበሉት። አላቂም ቤተሰቦች፣ ባላችሁበት ቦታ ሰላማችሁ ብዛ። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። እና እያደረጋችሁ ቤተሰቡን እላችኋለሁ። በጣም ነው መወዳችሁ የምር በጣም ስሜታዊ ሆኜ እያለቀስኩ ነው እያወራለሁት እና እንዳይ ከፋችሁ ይቅርታ፣ ቻው።